ለጊዜያዊ ነገር ነው ወይ? ከእነሱ ጋር የሆነ ሴክስ ነገር ግንኙነት አድርጌ ከእነሱ ጋር ለመለያየት ብትሰማት ነው ማለት ብዙ ብር ካስላከኝ በኋላ ተመልሰሽ እኔ ጋ እንዳትደውይ ምናምን ያለኝና ምንድን ነው ተቀመጡት፣ እሺ ነው የምንሆነው፣ ምን ላድርግ እንዴ? የልጅነት ፍቅረኛ በአንድ ተይኝ ብዬ ነው እንዴ

ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች፣ እንዴት ናችሁ? ዛሬም በሌላ በአዲሱ ቪዲዮ ተገናኝተናል። ሰሞኑን ከባለትዳር እና ከባለትዳር ጓደኛ ጋር በተያያዘ ከባልየው ጋር ማለት ነው ነው የተለያዩ ነገሮችን ስታደርግ ተጠራጥራ ደውላ ለእኔ ማሳወቋን እና ስንከታተላቸው የተለያዩ ነገሮች፣ ደስ የማይሉ ነገሮች ተመልክተን ነበረ። እውነቱን ለመናገር ከሆነ ወደዛ አካባቢ ሄደን ወደ ቤት ውስጥ የሚፈጠሩትን ነገሮች ያሉትን ነገሮች አብረን የምናየው ይሆናል። አብራችን ቆዩ፣ እንግዲህ ተመልካቾቻችን። ያው እዛ ጋ እኮ እንገባለን። ይኸውልሽ ተረጋጊ እሺ፣ ተረጋጊ ይኸውልሽ። ከገቡ በኋላ የሚያደርጉትን ነገር በአካል እጅ ከፍንጅ እንድንይዛቸው የሚሆኑትን ነገሮች በጠቅላላ አዎ ገብተዋል ነው። ግን እዛ ከገቡ በኋላ በካሜራም እኮ ከዚህ በፊት የያዝነው ነገር አለ አይደል በጠቅላላ ደቡብ ካሜራን አስቀምጣ፣ ስለዚህ ምንም እንትን የሚልሽ ነገር የለም። ውስጥ ላይ ተደላድለው ከተቀመጡ እጅ ከፍንጅ ይዘናቸው ለምክንያት እንዲመቸን እንደዛ ማድረግ ተመልካቾቻችን ውስጥ ላይ ገብተዋል። ያው ተከታትለናቸው ነበረ። የመጡት እውነቱን ለመናገር ከሆነ የውርስ ቤቷ የባለቤታቸው የውርስ ቤት ላይ ነው ይዟት የመጣውና፣ እስኪ ገብተን የሚፈጠረውን ነገር እንከታተል አብረን ምንም ሳሁም ሁነታን እድሉ ሰጥቼ ነበር። እሷ ላይ እንደዚህ ነገሮች ማደግ አይገባም። እንደዚህ በማረግ ትዳር ላይ በመማዋገር ላይ እየወሰድሽ ነው፣ አይደለም? ተረጋጊ። ይኸውልህ አንተ ምንም የምታስተባብለው ነገር የለም። እያደረግክ ያለኸው የገዛህ ቤቷ ውስጥ እየባለቅ ቅዳር እና አንቺ ጓደኛሽ ናት አይደል

ከኔ ጋር እኮ መጨረስ ትችል ነበር። ምንድን ነው ከአንተ ጋር መጨረስ? ምን ጉቦ ተቀብዬ ዝም ምንድን ነበር ስትማግጥ? ከኔ ጋር መጨረስ የምትችለውን ነገር አንተ እየፈለግክ ያልከውን እንዳልኩህ፣ አንተ ገንዘብ ሰጥቼ ባለቤቴ ላይ ስትማግጥ

ወረፊና ላስረዳሽ፣ ተረጋጊ በጣም በጣም ነው የምታሳፍሩት። ለአንተም ለአንቺም ዕድል ሰጥቻችሁ ነበር። እባካችሁም እረዳችሁ ነገር ካለ የማግዛችሁ የተሳሳተ የተሳሳተ መንገድ እየሄዳችሁ ነው። ልረዳችሁ፣ ላስተካክላችሁ የሚችልበት ርቀት ያህል ድረስ ሄጄ ላግዛችሁ ዝግጁ ነኝ ስል አንተ ዝተህብኝ አንቺ ማጥራት ምን ይችላል ለምትሉት፣ አሁን ነው እኮሻውና አንተ ካሜራ ይጥፋና ወጥ ያላችሁ ያኔ ለምንድን ነበረ ላወራችሁ ስላችሁ። የሁሉ ነገር ከመፈጠሩ በፊት የባለቤትህን ልብ እንደዚህ ከመስበር በፊት እድሉ ነበረ፣ ለመመለስ ለመጸጸት እድሉን ሰጥቼ ነበር። አንቺን ብትሆኚ ተመልከት፣ ሌላ ቦታ እንኳን አይደለም ያደረከው የእናቷ ቤት ውስጥ ነው። የነገር ራሱ እየፈጠርክ ያለው ስለኩሉ ባሊን

በጣም ተሰፍራላችሁ እያደረጋችሁ የነበረውን ነገር በጠቅላላ ይህንን ካሜራ ይህን ቪዲዮ በድብቅ ካሜራ ከመቅረጽ በፊት ማለት ነው። አንተ ጋር መጥቼ እየሰራው ያለው ስህተት መሆኑን አንቺ ጋር መጥቼ ስህተት መሆኑን ውሸት ነው፣ ውነው። ይህ ቪዲዮ ውሸት ነው። አረምና ትሽታ እንዲህ ያውቁ ነው። አረምን አይነት ህሊና የሌላቸው ከሀዲዎች ናቸው። ጀመን ካሜራ ይሄ አውቁ ነው። ሰውዬው እኛን ለማየ ለማለያየት ፍቀድ ይዞ ነው የመጣው። እሺ ታዲያ ይሄ ቪዲዮስ ምንድን ነው? በቃ ቪዲዮውን አውቀ እራስን እንደዚህ አድርገው አውቀ ና በቃ አሁን እሺ፣ ጭኗ ላይ ተቀምጣ የገባሁት እሱም እንትን እዚህ ቤት ሲያመጣ ናችሁ እኛ ነን ሲጀምር ባለቤት አለች አይደለ? እሷ ይኸውልህ፣ ባለቤት አለች አይደለ? እሷ እዚህ ቤት እንደምትመጣ ሳታቅ ከዚህ ሴት ጋር ጭኗ ላይ ቁጭ ብለህ አንገቷ ስር ምን ትሰራለህ? በቃ ትንሽ በቃ ጥሩ ስሜት ላይ ሰው የምትለው ማማት ትንሽ እንኳን አታፍር። ቪዲዮ እንኳን አሳይቻችሁ

ይህንን እኔ ልጠየቅበት ሚዲያ ላይ እንዳለ እበትለዋለሁ። ጉዳቱን በጠቅላላ ሰው ያደረጋችሁን ነገር እዚህ ጉዳዩን እንጨርስ። እስካሁን ፊታችን እንደዚህ አይነት ስህተቶች ሲሰሩ ሰዎች ፊታቸውን እየሸፈንን ነበረ እንትን የምንለው እንዲማሩበት ማለት ነው። አሁን ግን እናንተ ለሰራችሁ ነገር ማታምኑ ከሆነ ጉዳችሁን ሰው አንቺ እያመንሽልኝ ነው። አንተ ነው እየተከራከርን ማልፈልገውን ነገር እንዳደርግህ ብትሰማት ነው እሷን ብትሰማት ነው የሚሻለው። አንተም ልክ እንደ እሷ ብትቀዛቀዝና እውነቱን አስረድተህ የጥፋትን አምነህ ነገሮችን በትክክለኛው መንገድ ብንፈታ ይሻላል። በቃ ምንም አምለጫ ምንም ደግሞ የምታሳበው ነገር የለም። ባለቤትህ ፊት ለፊቷ ናት፣ ይቅርታ ጠይቃት። ይቅርታ የምትቀበል ከሆነ ለእሷ ትዋለሁ፣ የእሷ ጉዳይ ነው። ነገር ግን ፈጽመዋል፣ አድርገዋል። ስለዚህ ቪዲዮ በትክክልም ራስህን አይደለም እሺ በቃ እሱ ነኝ ግን፣ በቃ አንድ ነገር ተባበረኝ ባክ። እሺ፣ ካሜራው ማጥፋለው። ምንም ነገር ነው፣ እባክህ ካሜራው አይደለም፣ ዋናው ነገር አነስ ካሜራው እንደሌለ ነው። እሱ የኔውስ መበላሹ አያሳስብህ። አሁን ይሁንላ ተረጂ በጣም ተግባብተናል። እያንዳንዱ ነገር ማለት ነው ይሄ ነገር እንዴት እንደተፈጠረ ምን እንደሆነ ያለው ነገር በጠቅላላ ታወሩኛላችሁ ሁሉንም ነገር ማለት ማይኩን እሱ ማለት ምን ይሰራል፣ የተፈጠሩትን ነገሮች አንተ። ቆይ ጥሩ ባል ነበርክ። ሰው ሁሉ ከአንተ ብዙ የሚማራቸው ነገሮች ነበሩ። ብዙ አይነት አካባቢ ማህበረሰብ ላይ የነሱ ትዳር እየተባለ ድምጻቸው የማይሰማ ሰው እንደነበራችሁ ያወራል። እንዴት ነው ግን እንደዚህ ነገር ውስጥ የገባኸው? እንዴት ነው ነው ዛሬ አዲስ ሴት ስትመጣ ከዚህ በፊትም ከሌላ ሴቶች ጋር እንደዚህ ነገር ታደርግ ነበር? ነበረ አላምንም ብዬ ነበረ፣ አይኔ ግን ስላየናው ምንዛ ኳ አለም በጓደኛ ስለሆነች ኖ ኖርማል እየቀረብኳት ያለው እኔ እናንተን ማለት ነው ከመርዳት አንጻር ነው እዚህ የመጣሁት፣ ግን ምን ምንም አይነት ነገር እየረዳችሁ እያገዛችሁኝ አር ነው። እያንዳንዱን ቪዲዮ በጠቅላላ ማለት ነው እዚህ ያለ ሶፍት ኮፒ ተደርጎ ተቀምጧል። እያንዳንዱ ነገር ሚዲያ ላይ ማለት ነው፣ ፊታችሁን አይሸፈንም ምንም አይነት መንደበቅላችሁ፣ የማትማሩበት ናችሁ ማለት አደለም። ለሚዲያ አሳልፌ እሰጠዋለሁ ለም ለታስረዳኝ ምን ነው ያለን? ግን በቃ አይደለም። አሁንም ድጋሚ ነገር ልታስገድዱኝ ነው ማለት ነው። ጉዳችን በጠቅላላ ነገር በቃ የዚህ ሁሉ ተጠያቂ ነው እኔ ማለት በእኩል ከአንቺ ጋር አብሮ ነገሮችን ሲያደርግ ነበር እና እሱም ከአንቺ እኩል ተጠያቂ ነው ግን ያደረጋችሁት ነገር ምንድን ነው ምንድን ነው የተፈጠረው እንዴት ነው ነው ባለቤቱን የካዳችኋት ምንድን ነው የተፈጠረው እቺ ሴት ምን ብታጠፋ ነው እንደላዩት ቤቴ ስላስገባት ነው እንደዚህ ያደረገች ልጅ አንቺ እንደምታስበው አይደለም እኔም ፈልጌው አይደለም አልነበረም እንደዚህ ያረኩት እና ምንድነው ንገሪኛ ምንድነው ይኸውልህ መጀመሪያ እኔ ከአረብ ሀገር ነበር የመጣሁት ውጭ ነበር የምኖረው እድሜ ልክ የሰው ገረድ ነበርኩ። ኦኬ ያው እንደ ማንኛውም ሴት እኔ ቤት ሰዎች ይሄ ማይክ ነው ያዩና በደንብ አውሪ፣ ሀሳብሽን በደንብ ግለጭላቸው ካንቺ እንዳልኩሽ ካንቺ ወጥ ብዙ የሚማሩት ነገር አለ። ሰዎች ይያሉ ይሻሉ። ትንሽ ማይኩን ከፍ አድርጊና አውራቸው። ያው ቤተሰብ ለመርዳት ክፍለ ሀገር ናቸው የኔ ቤተሰብ ሰብ እንዳለና እነሱ ለመርዳት ነበረ ትምህርቴን አቋርጬ ወደ ውጪ የሄድኩት አረብ ሀገር የሄድኩት ብዙ አመት ነበረ የሰራሁት እና ያው እዚህም የሆነ ፍቅረኛ ነበረኝ፣ እዚህ ኢትዮጵያ ውስጥ በጣም ነበረ የምወደው በጣም ነበረ የማፈቅረው። ብዙ ነገር አሳልፈን ነው ቃል ገብቼ የለት ምናምን የሄድኩት። ከዛ ብዙ ብር ያስልከኝ ነበረ ብር እልክለት ነበር ምናምን ነገር። ከዛ በኋላ በቃ እሷም ትመክረኝ ነበር ለምን ትዳር አታደርጊም ለምን እንደዚህ አታደርጊም እያለች ማለት፣ እንደ እህት እንደ ጓደኛ ትመክረኝ ነበረ። ከዛ እኔ ለብር እንጂ እንደዚህ አይነት ቁም ነገር አስቤ አላውቅም ነበር። እዛ አረባ ሀገር ማለት እንደ ሰው ሳይሆን እንደ አህያ ነበር የለፋሁት። እንደምፈልገው ብር አገኘሁኝ ምናምን። ከዛ ብዙ ሰው ነበር ማለት በኢሞ በምናምን በሶሻል ሚዲያዎች ብዙ ከብዙ ወንዶች ጋር ነበረ የምገናኘው። ከዛ አንድ ቀን ፍቅረኛ በቃ የኔ የምለው ሰው ደውሎ ማለት ብዙ ብር ካስላከኝ በኋላ ተመልሰሽ እኔ ጋር እንዳትደውይ ምናምን አለኝ እና ለምን ምናምን ስለው በቃ አታስፈልግኝም ከዚህ በኋላ ከኔ ጋር ማውራት አልፈልግም በቃ ከዚህ ሀገር እኔ እምወጣለሁ ምናምን ሲለኝ እሺ ማለት ምን አጥፍቼ ነው የምትፈልገው ብር እየላኩልህ ነው በዛ ላይ ደግሞ እኔ እኮ ከዚህ መጥቼ እኮ አንተ ጋር ነው የማርፈው ማን አለኝ እኔ ክፍለ ሀገር ተመልሼ አልሄድም እናቴ በህይወት የለችም ምናምን ስለው ሁለተኛ እኔ ጋር እንዳትደውይ ብሎ ዘጋብኝ ከዛ ተስፋ ቆረጥኩኝ በቃ ወንድም ይባል አስጠላኝ ከዛ በኋላ በዛም ተስፋ አልቆረጥኩም። ያው እዛ ውጭ ስትሆን ከብዙ ሰው ጋር ነው የምትገናኘው። አንዳንዴ እረፍት ስሆን ምናምን በስልክ የሚደውልልኝ ሰው አለ። እንደ ወንድም የሚያወሩኝ ሰዎች አሉ። በፍቅር እንደዚህ በምን በቃ እንወድሻለን ምናምን በቃ የሚሉኝ ሰዎች አሉ። እኔ ደግሞ ሰው አምናለው። በዛ ላይ እድሜ ሴት ነኝ እድሜ ይሄዳል። እዛው ማለት በሰው ሀገር አይደለም፣ በሰብሰው አንድ ቀን እመጣለው እዚህ። ከዛ እንደዛ በሚለው ከብዙ ወንዶች ጋር ተዋወቅኩኝ። እዚህ ኢትዮጵያ ውስጥ እዚህ ኢትዮጵያ ስመጣ፣ እሷ ምን አለችኝ፣ እንደምታስቢው አይደለም ማለት እዚህ እሷ ኢትዮጵያ ውስጥ ሆና እኔ ውጭ እያለሁኝ ማለት ነው። ሁሌ እንደዋውል ነበር፣ እና እንደ እህት ነበር የምትመክረኝ። በቃ እዚህ ኢትዮጵያ አንቺ እኮ እዛ ውጭ ስለሆንኩኝ አንቺ እኮ እዛ ውጭ ስለሆንሽ ነው እንጂ አንቺ እዚህ በአካል መጥሽ ብታያቸው እኮ በቃ በጣም ይለያሉ። ወንዶቹ በቃ ጥሩ ሰው ታገኛለሽ። አንቺ ደግሞ እድሜሽ እየሄደ ነው። እዚህ መጥተሽ ትዳር ብታደርጊ ቤት ገዝተሽ በስነ ስርዓት ቁም ነገር አስቢ ምናምን ትለይ ነበር እና አልሰማትም ነበር እኔ። ገንዘብና ገንዘብ ህይወቴን ለመቀየር ብቻ ነበረ። በዛ ላይ ደግሞ ፍቅረኛዬም ስለካደኝ በቃ ወንድ አላምንም ነበር። በመሀል በቃ የእሷም ሁሌ ነበር የምትነግረኝ ባሌ ሁሌ ነው ትርኢት የሚያደርገኝ። እኔ እንኳን እግዚአብሔር ልኮልኛል፣ በቃ ፈጣሪ ስለላከልኝ አሁን ልጅ እንወልዳለን፣ እንደዚህ እያሰብን ነው። በቃ በእሷ ምሳሌ እያደረገች ሁሌ ስለ ባሏ ታወራኛለች። አዎ ጓደኛዬ ማለት ነው። ከዛ እኔም በቃ እንትን ማለት ሁሌ ይሄ ነገር ማሰብ ጀመርኩኝ። እንዴ እውነት ነው እንዴ? ይሄ ነገር በኋላ ይጂ የሆነ ነገር ህይወቴ ቢበላሽስ ድጋሚ እንደዚህ መጥቼ ደግሞ መስራት አልችልም። በቃ አንዴ እንትን ሞራሌ ከወደቀ ከዚህ በኋላ መመለስ አልችልም። እና ልቅር ወይስ ሊድ ምናምን እንትን እያልኩኝ እሷ በቃ በስነ ስርዓት ትነግረኛለች። ሁሌ ማታ ማታ እየደወለች እረፍት በምሆንበት ሰዓት ከሷ ጋር ነው የማወራው። እና በቃ አንቺ የኔ የምትዩን ሰው ማግኘት አለብሽ። በአንድ ሰው እኮ እንደዚህ አትሁኝ፣ በቃ ሞራልሽ አይነካ ምናምን ምናምን ስትለኝ እኔ ወደ ራሴ ተመልሼ የማሰብ ጀመርኩኝ፣ ስለ ወደፊት ላይፌ፣ ህይወቴን መቀየር አለብኝ። በቃ ብር ይዣለሁ፣ ከዛ የቀረኝ እንደዚህ ትዳር ማድረግ በጣም እወዳለሁ። ትዳር ትልቅ ነገር ነው ለሰው ልጅ እና ከዛ ከአረብ ሀገር መጣሁኝ ወደ ኢትዮጵያ። እሷ ጋር ነበረ የተወሰነ ጊዜ ያረፍኩት ቀጥታ ሻንጣዬን ይዤ እኔ ማንም ሰው የለኝም። እሷን ቻለችኝ እና እዚህ እነሱ ጋር ነበርኩኝ ለአንድ አስራ አምስት ቀን ማለት ነው። አስራ አምስት ቀን ሙሉ መጥቼ ግን በቃ ፍቅራቸው ማለት እሱም እንዴት ትሬትም እንደሚያደርጋት እሷም ምን አይነት ክብር እንዳላት ለባሏ እሱም በቃ ማለት በጣም ሰርፕራይዝ ሆንኩኝ ከዛ በኋላ እንዴ እንደዚህ ነው እንዴ! ማለት እንደዚህ ኢትዮጵያ ውስጥም ነው ለካ። እውነትዋን ነው፣ ለምንድነው እድሜን ያቃጠልኩት እዚህ አረብ ሀገር ምናምን ብዬ ብሬን የጨረስኩት ለፍቅረኛ ይሁላ ብርኩ የሆነ ነገር ማድረግ ነበረብኝ ምናምን ብዬ በቃ የሆነ ተስፋ ነገር ተሰማኝ። የነሱን 15 ቀን ሙሉ በቃ አንድ ቀን ማለት የሆነ ነገር ቢጣሉ ራሱ መኝታ ቤት ሂደው ነው የሚነጋገሩት። እና ጭንቅላቴ በቃ ጥሩ ጥሩ ወንድ ለካ አለ ምናምን ብዬ እንትን አልኩኝ። ከዛ በቃ ቴንኪው አመሰግናለሁ ብዬ። የሆነ ቤት ተከራየሁ የራሴ እና ከዛ በኋላ ያው ትተዋወቃለህ ከወንዶች ጋር የተለያዩ ቦታዎች ትሄዳለ፣ ወይ ለመዝናናት ወጣሉ፣ አንዳንዴ ከጓደኞች ምናምን እና ከወንዶች ጋር መገናኘት ጀመርኩኝ። ከዛ ወንዶቹ ደግሞ የሆነ ቀን አንድ ወንድ ስገናኝ እሱ የሚፈልገኝ ለበቃ እኔ ብዙ ወንዶች ማለት ከመጣሁ ጀምሮ ከብዙ ወንዶች ጋር ተገናኝቻለሁ፣ ከብዙ ወንድ ጋር ወጥቻለሁ ግን ሁሉንም የሚፈልገኝ ወይ ለ አላ አደለም ወይ ለጊዜያዊ ነገር ነው፣ ወይ ከነሱ ጋር የሆነ ሴክስ ነገር ግንኙነት አድርጌ ከነሱ ጋር ለመለየት። ያኛው ወንድ እንትን ካልኩኝ ደግሞ እሱ ደግሞ ገንዘቤን በቃ ኔ ጋብዘዋለው የፈለገ ነገር አዝናናዋለሁ ምናምን ይሄዳል። እሷ እንደነገረችኝ አደለም፣ ከሌላ ማንም በጭራሽ ፍቅር የሚባል በቃ ፍቅር የሚባል አያስቡም ታቃለ። በቃ ገንዘብና ገንዘብ። ከዛ ሴትነቴን ብቻ ነው የሚፈልጉት። ከኔ ጋር በቃ ራሳቸውን እንትን ማድረግ ነው እንጂ አይፈልጉም፣ ምንም አይነት ነገር ከኔ ጋር ለመቆየት። ራሱ በቃ ተዝናንተን ተጨዋውተን ጊዜ አሳልፈን መሄድ ነው። ከዛ ስልካቸውን ብሎክ ያደርጉኛል። እስኪ ከስ ይሄ የነገርሽኝ ነገሮች በጠቅላላ በወንዶች የመከዳትሽ ወይም ደግሞ የተለያዩ ሰዎች ትክክል እንዳልሆነ ነገር አሳይተውኛል ነው እያልሽኝ አለሽ? እሺ፣ ታዲያ ምንድነው ነው ከሷ ባለቤት ጋር ወይም ደግሞ ከሱ ጋር የሚያያይዘው ነገር? ባለትዳር መሆናቸውን ታውቂያለሽ?

የምታስረዳን እያንዳንዱ ነገሮች የምናቃቸው ነው። አንቺም ተረጋጊና እስኪ ምንድን ነው አሁን፣ እስካሁን የነገርሽን ነገር በጠቅላላ በትዳር ላይ እንደዚህ ነገሮች ልታደርግ ይከቻልሽ። አሁን እያወራሽን ያለኑ ነገሮች ደግሞ እውነት መሆናቸውን በምን ማረጋገጥ ይችላልእሷ ሁሉንም ነገር እሷ ትነግርሃለች። በደንብ ነው የምታውቀው እሷ። አንቺ በደንብ ታውቂያለሽ። አላቅሽም አላቅሽም። ስለማውቅሽማ እኮ የ የአረክሽኝን እኮ አየሁ

ስለተረዳሁሽ ከዚህ በፊት እሷ ትዳራታ እንደነበረ በጣም ደግሞ ጥሩ ሰው እንደምትፈልግ ምናምን ነገር እና የተለያዩ ሰዎችን እየፈለገች እንደነበረ፣ ያገኘቻቸውን ሰዎች እየጎዷት እንደነበረ ለአንቺ ታጫውትሽ እንደነገርሽ ነበረ እኮ በደምብ ታውቃለች አሁን። አው እሱ በርግጥ ትነግረኝ ነበር። እዛ እያለች ትነግረኝ ነበር ሁሌ በቃ በደሏን ስቃዩዋን ትነግረኝ ስለነበር ነገር በኋላ የራስሽ ጉዳይ ነው። አጥፍቻለሁ፣ ግን አሁን ወደ ነበርኩበት ሀገር መመለስ አለብኝ። እመለሳለሁ በቃ ፓስፖርቴን አስተካክላለሁ። በቃ ከዚህ በላይ በቃኝ። እንዴ ከብዙ ወንዶች ጋር ወጥቻለሁ ግን አልሆነልኝም። በቃ እኔ ጥሩ ሰው አይወጣልኝም ሲጀመር። ምናልባት ይኸውልሽ፣ መቤት የትዳር ጉጉቱ የጓደኝነት ፍቅር ጉጉቱ ሊኖር ይችላል፣ ግን የተሳሳተ ቦታ ነበር ፍቅርሽን ስትፈልግ የነበረው። ምናልባት የሰው ትዳር ላይ ሰው ሰውላ ገባ እኮ የኔ ህይወት እኮ ተበላሽተዋል። በቃ ወላ አሁን ልይም በቃ ለብሬ እና ለግንኙነት ብቻ ነው የሚፈልጉ። ከትክክለኛው ሰው ስላልተገናኘሽ ይሆናል እንጂ ልክ እንደሱ አይነት እሱ ለትዳሩ በፊት ላይ የነበረውን አይነት ጥሩ ሴት ማግኘት ትችያለሽ። ነገሮች ተረጋጊ፣ ተመልሰሽ እዛ መግባት ጥሩ ሰው መስሎኝ በቃ ቀርቤዋለሁ። ከሱ ጋር ስሆን ደስታ ይሰማኛል፣ ግን አይሆንም በቃ ምምንም ነገር የተፈጠረ ነገር የለም። በቃ ከዚህ በኋላ አታውቅኝም፣ አላውቅህም። በቃ ተውኝ፣ እኔ ወደ ነበርኩበት ሀገር እመለሳለሁ። አላውቃችሁም፣ በቃ አጥፍቻለሁ፣ ዞር በይልኝ።

አንቺ እንደምታስቢው አይደለም። ሁሉ ነገር የሆነ ምናልባት የተፈጠሩት ነገሮች አሁን በአንድ ጊዜ አስባበት እንደዚህ ነው ብላ እንደዚህ ይኸውልህ፣ አሁን የዚህች ልጅ ህይወትንም ወደዚህች ልጅ ተመለሰ። እነዚህ ያደረግካቸው ነገሮች ባታደርግ ምናልባት ሌላ ሰው የማየት ዕድል ሊኖራት ነበር፣ ነገሮችን ልታስተካክል ትችል ነበር። አሁን አንተ ነገሮችን አበላሽተዋል። አሁን ላይ እንደዚህ በአንድ ጊዜ ተነስታ እንደዚህ ነው እንደዚህ ነው ብለህ መፍትሄ እንድትሰጣ አጠብቅ ስሜታዊ ናት። ያደረከው ነገር በትዳሯ ላይ ነው ቁጭ ብለህ እዚህ ከሴት ጋር እንትን ስትለያየችው። ስለዚህ ጊዜ ስጣትና ታስብበት። እንደዛ እኮ አይደል? በቃ ሁሉንም ነገር እኮ ፈልጌ አይደለም የሚያረኩት። ግን በቃ ፈልጋ ምንድን ሆነ እኔን ሳይሆን እሷን አስረዳት ነው ነው ሲሆን ምግብ ያስገደደ ሱንች ምግብ ያስገደደ ለጉስ ስለነበረ እሄድከው እሷ ጋር አይደለም። ይቅርታ አድርጊልኝና እሺ፣ በፊት ከዛ ሁሉንም ነገር ጊዜ ስታትና፣ እንግዲህ ተመልካቾች የሆነ ጥሩ ደስ የማይል ስሜት ላይ ነው ያለችው እሷም፣ እሱም ደግሞ ተረጋግቶ ነገሮችን እንዲያስብበት ጓደኛ ተብለውም ደግሞ የደረሰችባቸውን ነገሮች በተረጋጋ መንፈስ ቁጭ ነው የሚያወሩበት። መነጋገር የሚችሉ ከሆነ በሚቀጥለው ቪዲዮ እናሳያቸዋለን። አሁን ግን በጣም ያሉት ሁኔታ ጥሩ ስላልሆነ ቪዲዮችንን በዚህ ብናቆሙ ይሻላል እና መነጋገር ከቻሉ መደማመት ከቻሉ የተሻለ ነገሮችን መፍጠር ይችላሉ ብዬ አስባለሁ። ወይ በጥሩ አንድ ላይ መሆን ነው፣ ወይ ደግሞ በጥሩ መለያየት ነው። በቃ አስፈላጊ አይደለም ከዚህ በላይ እንተማረት እና አስበው ጊዜ ወስደው እንዲነጋገሩ እናደርጋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።